ትፈቅረኛለሽ ወይ አይልም። የፍቅር ግንኙነት ሳለሽ ያውኩ በህይወትሽ ምንም ትክክለኛ ሰው ወደ ህይወታችሁ ሲያመጣ ነው ምን ያህል ተጠቃሚ እንደምትሆኑ የተጻፈልን ነው የምንኖረው፣ የጻፍ ነው ነው የምንኖረው ማለት። በጣም በህይወቴ በጣም ግራ ስለሚያጋባኝ ነው። ትምህርት ቤት ውስጥ ምናምን ሁሌ እየመጣ የሚያይ ልዩ ነበረ፣ እና ሁሌ መጥቶ ምናምን በቃ በጣም ነው የምታምሪ ምናምን ይለኛል፣ እየመጣ ሁሌም ይለኛል። ሁሌ በቃ እየመጣ ምናምን ምድረ ዛሬ ከመጣ ነገም ይመጣል። ከንግዲ ረፍት ረፍት ሳጥኔ ስለማልወጣ አጠናለው። እዛ ክላስ ውስጥ ነው እየመጣ ምናምን እንተኔ እንትን ማለት በቃ መቶ አይቶ ነው የሚሄደው። እና ልክ ሲመጣ ትንሱ ትንሱ ብሎ ሁሉም ተማሪ መጣልሽ ምናምን ይሉኛል ማለት ነው። እና ከዛ በቃ የሆነ ለመርኩት ማለት ነው ልጅ እና አላወራሁም፣ አውራኝም፣ መቶ ብቻ አይቶ ነው የሚሄደው። ክላስ ውስጥ ተቀምጦ ሊሆን ይችላል ምንም አይፈራም ተማሪ። እና የሆነ ሰዓት ተራ ከዛ ሲቀር በቃ እንዴ ነው በቃ ተጨነንኩኝ። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኔ አንቁ ልዩ ቤተሰቦች ደና ናቸው ወይ? አለሁላችሁ። እኔ እግዚአብሔር ይመስገን ሁሉ ሰላም ነው። እናንተ ጋር ስራ፣ ቤተሰብ፣ ወዳይ ዘመድ፣ ጓደኛ ሁሉ ፒስ፣ እግዚአብሔር ይመስገን እኔ ደና ነኝ። እንዴት ነው ጾሙ? እንዴት ይዛችኋል ጾሙ? አሪፍ ነው። የበረታችሁ ነው ወይ? ስለ ሀገራችሁ እየጸለያችሁ ነው ወይ? ለቤተሰቦቻችሁ፣ ለስራችሁ፣ ለትዳራችሁ፣ ለልጆቻችሁ፣ ለሁሉ ነገር እየጸለያችሁ ነው ብዬ ተስፋ አደርጋለሁ ለእኔም እየጸለያችሁ ነው ብዬ ተስፋ አረጋለሁ። እንዴት ናችሁልኝ ቤተሰቦች? ዛሬ እንግዲህ የመጣውበት ብዙ አይነት ምክንያቶች አሉኝ። እንደሚታወቁት ከዚህ ቀደም ብዙ አይነት ነገሮችን አብረን ብዙ አይነት ነገሮችን አሳልፈናል እና ዛሬ ግን እንደ እግዚአብሔር መልካም ፍቃድ ሆኖ አንድ ያሰብኳቸው ነገሮች አሉ። ምን መሰላችሁ? ማሚ ሰሞኑን በተደጋጋሚ ተዋወቃት ተዋወቃት፣ ከእሷ ጋር ከሷ ከእሷ ጋር ምናምን አብራችሁ ስሩ፣ አብራችሁ እንደዚህ አድርጉ ምናም ብቻ ብዙ የተለያዩ ነገሮችን ማሚ ስትለኝ ሰምታችኋል፣ እና ዛሬ አንድ ነገር ወደ ውስጤ ማለት አሰብኩኝ። አንድ ነገር ማለት ነው። ኦልሬዲ ማሚን ይቅርታ ለመጠየቅ አዋሳ እንደመጣሁ ነው ያለሁት፣ እና እንደምታውቁ ሆም ብላ ነገር ፍለጋ ይሁን ምን ፈልጋ እንደሆነ አላቅም። ሆም ብላ መታለች ማለት ማሚን፣ እኔም አንተን አደራ ስላለችኝ፣ እኔም በዙሪያ መሆን ስላለብኝ ብላ እንግዲህ 250 ምናምን ኪሎ ሜትር አቋርጣ ሐዋሳ ና ያለችው። አሁን ይህ ምንድን ነው የሚባለው ቤተሰቦች? እቺ ልጅ ለምንድን ነው በዚህ ልክ እንደዚህ እያደረገች ያለችው? እኔ አልገባኝም። እና አንድ ነገር አሰብኩኝ ምንድን ነው መሰላችሁ ቆይ የሰው ልጅ ማለት ብዙ ጊዜ ምን አለመሰላቸው? የሰው ልጅ ማለት የወንድ ልጅ የወደፊት ህልሙ፣ የሴት ልጅ ደግሞ የኋላ ታሪኳ በጣም ለህይወት ወሳኝ ነው። ከዚህ ቀደምም የተሳሳስኳቸው ነገሮች ቢኖሩ ያ ነው ትልቁ ነገር፣ የኋላ ታሪክ አለማወቄ፣ የኋላ ነገር አለማወቄ ብዙ ዋጋ አስከፍሎኛል እና ዛሬ አንድ ነገር ነው ያሰብኩት። እሷን ጠርቻታለሁ ጠርቻታለሁ እንዲህ የምታዩት በጣም ደስ ይላል። የተረጋጋ ቦታ ነው። በጣም ነው ደስ የሚለው። በጣም ነው የሚያምረው። እንዲህ በካሜራ እንደምታዩት ብቻ አይደለም። እጅግ በጣም ነው የሚያምረው። የተረጋጋ የምትሰሙት የውሃ ማለት መቶ ከዚህ ጋር ሲጋጭ በውጭ ሲልና የውሃ ድምፅ ምናምን ነው የምትሰሙት። ለማውራት፣ ለማውጋት፣ ለመጫወት በጣም ደስ የሚል ቦታ ነውና ቦታውን ሎኬሽን ልክ እንደምትመጣ አይ ሆፕ ግን ዛሬ እጠይቃታለሁ። ማን ናት? ምንድን ናት? ማለት ስለ እሷ ሙሉ ማወቅ መቻል አለብኝ። ማለት ስለ ሰው ማንነት ሳታውቁ ወደ ተለያየ ነገር ውስጥ መግባቱ ተገቢ ነው ብዬ ስለማላስብ ዛሬ ስለ ማንነቷ አለማወቅ ማን ናት እች ልጅ ምንድን ነው ያለፈው ሕይወቷስ ምን ይመስላል የሚለውን ነገር ጠርቻት ለወራት እያንዳንዱ ነገር እንድትነግረኝ ትላንት ምን ስታሳልፍ እንደነበረ በምን አይነት ሁኔታ እዚህ እንደደረሰች ሁሉንም ነገር ለማውራት ዛሬ እዚህ ቦታ ላይ ሎኬሽን ልክ የላት ጠርቻት አለው። እንግዲህ እስቲ እንሰማዋለን። ምን ምን እንዳሳለፈች እንዴት እንደነበረ ህይወቷ ምናምን አብረን የምንሰማው ይሆናል። ቤተሰቦችዬ ሁላችሁንም ከልብ አመሰግናለሁ ስለምታበረታቱኝ፣ ከጎኔ ስላላችሁ፣ ስለምትደግፉኝ ስለ ሁሉ ነገር እግዚአብሔር ያክብርልኝ። እንቀጥላለን፣ አሁን መንበረታለን። እግዚአብሔር ያግዘናል። የተሻሉ የተሻሉ ነገሮችን ወደ እናንተ ለማምጣት እናንተንም ለማዝናናት ሞክራለሁ። ባይ ዘ ዌይ አሁን አትጨናነቁ፣ በጣም ደህና ነኝ፣ ደስተኛ ነኝ። እግዚአብሔር ይመስገን፣ በቃ ደስ ብሎኛል። ለሁሉ ነገር እግዚአብሔር ይመስገን እና ውድና የተከበራችሁ ቤተሰቦች ከኔ ጋር ይሄን የምትመለከቱትን ሐዋሳ ሐይቅን ድምፅ እየሰማን የወፎችን ድምፅ እየሰማን ጥቂት ጊዜ ትንሱን እንጠብቃታለን። እስከ መጨረሻው አብራችሁን ተከታተሉ። እንደምትወዱት አልጠራጠርም። እወዳቸዋለሁ። ትንሽ ደቂቃ እንጠብቃት

አሪፍ ነው፣ ደስ ይላል፣ አሪፍ ቦታ ነው። እንደዚህ ከስታያቸው አሳያቶ እንዳሉ ሽጋርን ግለሰብ ነው አሳሚ። ለማንኛውም ሳይመጣሽ በጣም ደስ ብሎኛል፣ አመሰግናለሁ። በመጀመሪያ ዛሬ የጠራውበት ማቋነኛ ጉዳይ ማለት አንቺ እዚህ መጥተሽ ማለት ከጎኑ አደራ አለብኝ ብለሽ እኔ ጋር መምጣትሽ እና በዚህ ዋጋ መክፈልሽ እንዲሁ ዝም ብዬ ችላ ብዬ ማለፍ አልፈለኩኝም፣ እና ስለ አንቺ ማወቅ ፈለግኩኝ። ማነሽ? ቆይ አንቺ ማለት ስለ ሕይወትሽ ስለትናንትሽ ሊሆን ይችላል፣ ስለ ማንኛውም ነገር ብቻ ስለ አንቺ ማወቅ ስላለብኝ ማወቅ ያለብኝን ነገር ምንክት ነገር ስለምፈልግ ነው። ከስሜን ከስሜ ነው የምጀምር። ያው ስሜ ትንሳኤ ይባላል። አባቴን ያወጣልኝ ስሜን ማለት ነው እና በጣም ሞዳው ስም ነው። ከዛ ደግሞ የቡታጀራ ልጅ ነኝ። ቡታጀራ አዲስ አበባ ሁለት ማፋ በለው ሌላውን ማለት ጠይቀኝና እነግርሻለሁ። ይከብዳል፣ ስለ ራስ ማውራት በጣም ነው የሚከብደ። እየጠየከኝ ምናምን ቢሆን ደስ ይለኝ። ኦኬ። ማለት በምን አይነት የህይወት ቻሌንጅ ውስጥ አልፈሻል? እንዴት ነበር የቡታጅራ ህይወት ምን ይመስላል? ማለት ከዚህ ቀደም የነበረ ህይወት ካለሽ ህይወት ካለሽም ሁሉን ነገር ማለት ነው። ስለ ቤተሰቦችሽም ሊሆን ይችላል፣ ስለ ራስሽ ህይወት ሊሆን ይችላል ማወቅ ያለብኝ ነገርማ፣ የምትነግሪኝ እኔ ጠይቄ እኮ። ይከብዳል ይከብዳል፣ በእርግጥ አይ፣ ግራ ስለገባኝ ነው። ያው እንደዚህ ማውርተን ስለማናቅ ትንሽ ፈርቼ ነው። ያው እንደ ማንኛውም ኢትዮጵያዊ፣ ያው ከእናትና ከአባቴ ጋር ነበረ የምንኖረው እና ከእናትና ከአባቴ ጋር እየኖርኩኝ እስከ ስንት ያክፍል መሰለኝ እስከ አስራ ሁለተኛ ክፍል ከነሱ ጋር ነበር የምኖረው እና ትንሽ በቤተሰብ ምክንያት ብዙ ጫና ነበረብኝ። ልክ አስራ ሁለተኛ ክፍል ስገባ ግን ሁለቱ ፍቻ ያረጋሉ፣ ይፋታሉ ነው ማለት ነው። አባቴ እናቴ ይፋቱና ከዛ እኔ ስራ ሰራ ነበር። አስራ ሁለትን የተማርኩት ሀፍታይም ስራ እየሰራው ነበረ፣ ስራ ሰራ ነበር። ከዛ በኋላ እናቴን አስተዳድራት ነበር። ታሪኩ በጣም ብዙ ነው። ፖድካስት ላይ ተናግሬ ያለው አብርሽ ናርታ ላይ ያው ስላላየው ልንገር ብዬ ነው እ ደግሞ ከመስማት ይልቅ ከሰው ከስካንቺ መሰማ ይሻላል ብዬ ይህ ያለፈውን ብዙ ማለት በጣም ብዙ ስለሆነ አጠራጠር አድርጌ ነው ምነግርህ እና ልክ አስራ ሁለተኛ ክፍል ስገባ ነው በጣም ለእኔ ቻሌንጅ የነበረው እና ግቢ መግባት ፈልጋለው መማር በጣም ትምህርት የምወደው አይነት ልጅ ነኝ በጣም በህይወቴ ከእግዚአብሔር ቀጥሎ ከቤተሰብ ቀጥሎ ትምህርት ነበረ የምወደው የነበረው እና በጣም ለትምህርት በጣም በቃ ኒንጃ እንዲ ልኖረ ራሱ ማልችሎ ፍቅር ነበረኝ በጣም ነው የምወደው ትምህርቴን። እና ያው አስራ ሁለት ያክፍል ስገባ ትንሽ ቻሌንጅ ቢበዛ አስራ ሁለት ግን አሪፍ ውጤት ተፈትኛ፣ አሪፍ ውጤት አመጣሁኝ እና ደብረ ታቦር ዩኒቨርሲቲ ሁለት አመት ተምራለው ጤና ተማሪ ነበርኩኝ። ከዛ በኋላ ደግሞ ማለት እናቴ ደግሞ ያኔ እኔ ልክ ወደዚህ ስመጣ ማለት ወደ ግቢ ስገባ፣ አክስቴ ጋ ነበረች እና እዚህ መታ ደግሞ ያው ነገሮች አልተመቻቹላትም ማዘር ማለት ነው። ሳይመቻችላት ሲቀር እኔ ትምህርቴን ማለት እንዳቋረጥ ተገደድኩኝ ማለት ነው። ግቢ ሁለተኛ ዓመት ወደ ሶስተኛ ዓመት ልክ ልገባ ስል አቋረጥ ትምህርቱን ያቋረጡትን በቤተሰብ ምክንያት ነው። ያው ከእናቴ የሚበልጥ ነገር የለምና፣ እናቴ ትንሽ ከበድ ያለ ነገር ነበር እያሳለፈች የነበረው። ግዴታ እኔ ማቋረጥ ነበረብኝ። እንደገና ደግሞ ለእናቴ አንድ ማለት ለእናቴ እኔ ብቻ ነኝ ልጇ፣ ሌላ ልጅ የላትም። በአባቴ በኩል ግን እህትና ወንድም አለኝ። ወንድሜን ራሱ ያገኙት በጣም በቅርብ ጊዜ ነው። እዚሁ የሀዋሳ ልጅ ነው። በዚሁ አጋጣሚ እና ያው እኔ ብቻ ስለሆንኩኝ ተገደርኩኝ በቃ ትምህርቴን እንዳቋርጥ። ትምህርቴን አቋርጬ እዚህ መጣሁ ከእናቴ ጋር እና እናቴን ደግሞ ካክስቴ ቤት ማስወጣት ነበረብኝ። አስወጣዋት አስወጣትና እናቴ ወደ ቡታጀራ ተመልሰን ማለት ነው። እዛ ያው ምንም ቢሆን በሀገር ደስ ይላል፣ ሀገር ሲሆን ደስ ይላል እና እናቴ ቢሆን እንዳትሸማቀቅ እንትን እንዳትልብኝ እዚህም ትንሽ ኑሮ ስለሚከል እናቴን ይዣት ሄድኩኝ እዛ እና የተለያየ ኦንላይን ስራ ዲኮሮችን ምናምን ሰራ ነበር። እንዳጋጣሚ ሆኖ ደግሞ ዩትዩብ ጀመርኩኝ። የማውቃቸው ጓደኞቼ ስለነበሩ በእነሱ የተነሳ ነው ዩትዩብ የጀመርኩት እና ላይክ በጣም እንጃ ከባድ ህይወትን አሳልፌያለሁ። ለራሴ ራሴ አንዳንዴ ሳስበው ይህንን ነገር አሳልፍ እኔ ማለት የሆነ ራስን የምትጠራጠርበት ታይም አለ አደለ? ራሴን እስክትጠራጠር ድረስ በጣም ከባድ የሆኑ ነገሮች አስቦ ትምህርትን ማቋረጥ በጣም ይከብዳል። ግን ደግሞ ያንን ላለማቋረጥ ራሴን በራሴ ማስተማር ጀመርኩኝ። የርቀት እማራለሁ፣ እዚህ የርቀት ተማሪ ነው። ዲስታንስ እማራለሁ። ያው ሶሻል ትምህርት፣ ያው መማሩን ፈልገው ትምህርት ነበረ፣ ግን ደግሞ ያው ህይወት አንተንዴ አንተ እንደፈለግከው ሳይሆን ራሱ አንተ ፈለገች ነው የምትኖረው። እኔ ግን ማለት በዚሁ አጋጣሚ ልጠየቅ፣ የተጻፈልንን ነው የምንኖረው የጻፍነውን ነው የምንኖረው? ማለት በጣም በህይወቴ በጣም ግራ ስለሚያጋባኝ ነው። ማለት ማወቅ የምፈልገው ነገር የተጻፈልኝን ነው እየኖርከው ወይስ የጻፍኩትን ነው ብዬ አስባለሁ። የተጻፈልን ነው የምንኖረው። ሁለቱም የራሱ የሆነ ድርሻ አለ። በህይወታችን የተጻፈልን የራሱ የሆነ የህይወት የምናልፋቸው ነገሮች ይኖራሉ። እግዚአብሔር እንድናልፈው የሚፈልጋቸው ነገሮች ይኖራሉ። ምክንያቱም ያን ነገር ካላለፍነው እግዚአብሔር ላዘጋጀልን ነገር ብቁ ልንሆን አንችልም። ያንን ስለሚታሰብ እግዚአብሔር የራሱ የሆኑ ለእኛ የሚሰጠን ፈተናዎች አሉ። እነዛ የተጻፈልን ናቸው። አንዳንዴ ደግሞ ራሳችን ምንጽፋቸው ደግሞ ጥፋቶች አሉ። በራሳችን ላይ ራሳችን ፈተናን ምንጭን ራሳችን አንዳንዴ፣ አሁን ለምሳሌ በዚህኛው መንገድ እንደማይኬድ እያወቅሽ ኖ አይ እኔ ልክ ነኝ ብለሽ በዚህ መንገድ ስትሄጂ ለሚያጋጥሙሽ ነገሮች በሙሉ ፈተናውን የምትወስጂው አንቺ ነሽ። ተረዳል? ስለዚህ በራሳችንም መንገድ ከተጻፈልን ውጭ በራሳችንም የምንፈጥራቸው ራሳችን ላይ የምናመጣቸው የተለያዩ ችግሮች አሉ፣ ፈተናዎች አሉ። ራሳችን ለራሳችን ፈተና ንናለ አንዳንዴ አንዳንዴ ደግሞ አንዳንዴ የተጻፈልንን ደግሞ የተጻፈልን እኛ ሊፈትነን ራሳችን የምንጽፈው ደግሞ ስህተት ነው፣ የስህተት ነውን ነገር ነው ራሳችን የምንጽፈው እና ሁለቱም የራሳቸው ነው ቦታችን ላይ የራሳቸው ነው ድርሻ አላቸው ብዬ አስባለሁ። አይ በጣም ጥሩ መልስ ነኝ ማለት በጣም ይሆናል አይደል? ጥያቄ ፈጥረብኝ ነበር እና አንዳንዴ ምናምን በጣም በቃ የሚከፋኝ ቀናቶች አሉና የጻፍ ከልሁት ነው እንደየኖር ካልሁት ምንድነው የጻፍኩት በህይወቴ እላለሁኝ። ማለት ይሄን ያህል ገና ልጅ ነኝ፣ እንደ ምን ጽፌ ነው እንደዚህ ምኖረው እላለሁ። አንዳንዴ ደግሞ ይጻፈልኝ እግዚአብሔር ለእኔ እንደዚህ ከባድ ነገሮችን ይጽፍልኛል አይጽፍልኛል፣ ይሄ ደግሞ ስለማስብ ነው። ግን አስረድተኸኛል፣ አመሰግናለሁ። እና ያው እኔ ብቻ እንደነራም ጥያቄም ስለሚፈጥርብኝ ከአንተ ፐርስፔክቲቭ ስለምፈልግ ነበረ እና በጣም አመሰግናለሁ። አሁን አንቺ እንዳልሽው ከሆነ ብዙ አይነት ሀስሎችን አሳልፈሻል። በነዚህ ሁኔታዎች መካከል ስ ስለ ራስሽ ደግሞ ስለ ግል ህይወትሽ ደግሞ እናወራ። ከዚህ ቀደም የፍቅር ግንኙነት ነበረሽ ወይ? ጓደኞች ነበሩሽ ወይ? እንዴት ነበር ስትሰሪ ነበረው? እንዴት ነበር ስትኖር የነበረው? እሺ ከልጅነት የጀምሮ ብዙም ጓደኛ ያላት ሴት አይደለሁም፣ ብዙም ጓደኛ የለኝም። ግን ግቢ ከገባ በኋላም የተወሰነ ልጅ ታወቂ ነበረና ብዙ ጊዜ ብቸኝ ነው ማሳልፈው። ብቸኝ ማሳልፍ በጣም ደስ ሚለኝ በቃ እንጃ። ብቸኝነት ጥሩ አይደለም በእርግጥ ግን ይሁን አንዳንዴ ያለ አይደለ በጣም አንዳንዴ ከሰዎች ጋር ሆነህን ብቸኝነት ይሰማል፣ ሰዎች ሳይረዱ ሲቀሩ። እኔ እንጃ በሰው መከበብ ይህን ያህል ደስ ይሰጣል ብዬ አላስብም። እና ምናልባት ትክክለኛ ሰው ወደ ህይወት ሲገባ ደስታ ልታገኝ ትችላለህ። አንድ ሰው ሆኖ በቂ ሊሆን ይችላል። ይሄ በሰዎች መከበብ ብዙም እንትንም ላይነት ሰው አይደለውም። እንደገና ደግሞ በቃ ቢዚ ስለሆንኩኝ በቃ በህይወቴ በጣም ቢዚ ነኝ። ከልጅነቴ ጀምሮ እንጃ ቢዚ መሆኔን አውቃለሁ። ቢዚ እንደሆነ ያደረገኝ ምንድን ነው ስራ ትምህርት እንዳልኳችሁ ትምህርቴን በጣም ስለምወድ በጣም አጠና ነበረ። በቃ ሙሉ ጊዜ ከትምህርት ቤት መጣው ላይብረሪ ምናምን። ከተማውን ሁላ በደንብ አላቆም ነበረ። ቦታ ጨራ የተማርኩት እና ምንም ከተማውን አላቆም። ምክንያቱም በቃ ከትምህርት ቤት ቤት፣ ከዛ በኋላ ላይብራሪ፣ እንደዛ ነበረ ማሳልፈው። ከዛ ቸርች ቤተክርስቲያን ምናምን ሄዳለው። በቃ ያ ነበረ ላይፍ። ግቢም ከገባ በኋላ ደግሞ የተወሰኑ ልጆችን ቀርቢያቸው ነበር። በዛውም ስለ ጓደኝነት በደንብ ተምሬ በታለው። ምንድነው ምንድ ነው አንዳንዴ ጥቅም ከሌለ ማንም ይፈልግ ጥቅም ከሌለ በሰውየት ውስጥ ጥቅም ከሌለ አትፈለግ። ያን ያስተማሩኝ አንዳንድ ግቢ ውስጥ ነበሩ እና ጥቅም ሲኖረ ነው የምትፈለገው፣ ላይክ ብር ከሌለ ወይ ደግሞ የሆነ ለሆነ ፐርፖስ ሰው እንትን ካላልካቸው የሆነ እነሱ የሚፈልጉትን ነገር ካላሟላ ወላ ማንንም አይፈልገም እና ለክ ብቻ መሆን የመሰለ ነገር የለም። ባይዘው በጣም ሰላም ይሰጠሃል ብቸኝነት ማለት ብቸኝነት ከባድም ቢሆን ግን አንዳንዴ ደግሞ ቆም ብለህ እራስን እንድታስተካክል ያደርጋል። አንዳንዴ ግዴታ በብቸኝነት የምትወጣቸው ነገሮች አሉ። ብቻህን ሆነ የሆነ ነገር ስታደርግ እኔ አይቼዋለሁ። ማለት ብቻዬን ሆኜ የእናቴን ነገር አስበው ከግቢ ወጣሁኝ። ልክ ምንም የለኝም ስልኬን መሸጥ ነበረብኝ። ስልኬን ሸጥኩኝ፣ እናቴን ይዣት ሄድኩኝ ማለት ነው። ግዴታ ማድረግ ስለነበረብኝ አጠገቤ ሰው አልነበረም። ሰውን ቢኖር በችግረ ጊዜ አብሮ የሚሆን ሰው በጣም ጥቂት ሰው ነው እና ግን ደግሞ ወደ ቡታጀራ ደግሞ ይሄ እንጂ ከእናቴ ጋር በነበርኩበት ሰዓት እየቀረብኳት፣ አንድ ጓደኛ ነበረች ብዙ ሰው ያውቃታል ብዬ አስባለሁ፣ ሰላም የምትባሉ ስለማወራ ስለእሷ እና የጓደኝነት ጥግ ያሳየችኝ ደግሞ አለች። በቃ እንጃ ጓደኝነትን ማለት ሰው ለሰው ምን ያህል ጠቀሜታ እንዳለው እንድረዳ ያደረገችኝ ጓደኛ በብዙ ነገር በብዙ ነገር በቃ ስታግዘኝ የነበረች ነበረች እና እግዚአብሔር ትክክለኛ ሰው ወደ ሕይወታችሁ ሲያመጣ ምን ያህል የምሬ ነው ምን ያህል ተጠቃሚ እንደምትሆኑ ሆነ እኔን ጥቅም ስላለኝ አይደለም የፈልገችው እንዲሁ በቃ ጓደኝነት ፈልጋ እና በጣም የምወዳት ጓደኛ አለችኝ። እግዚአብሔርን በጣም ነው የማመሰግነው። ስለ ፍቅር ሕይወቴም ጠይቀኛላ የለኝም ጓደኛዬ የፍቅር ምን ህይወት ነው ያልከኝ? ወይስ ፍቅረኛ አለሽ ወይ? ፍቅረኛ አለሽ ወይ? የለኝም። የፍቅር ግንኙነት እስካለሽ ው በሕይወትሽ፣ ምንም እስካሁን ሞክረሽ አታቂም። የሆነ ታይም ላይ አጭር ሾርት ነገር እንዴት ስ አፍቅር ነው እንጂ ሲል ያው የሰው ልጅ ሆኖ እንትን ምድር በየት አጋጣሚ ያኔ ይኖረዋል ያለው አይደል፣ የአይን ፍቅርም ቢሆን ይችላል። እና ይዞኝ ያቃል። እሺ ከማን ነው ያዘሽ? እንዴት ያዘሽ? እንዴት መሰለ ትምህርት ቤት ውስጥ ነው እ ትምህርት ቤት ውስጥ ምናምን ሁሌ እየመጣ የመጣ ማይል ነበረ። እና ሁሌ ይመጡ ምናምን በቃ በጣም ነው የምታምሪው ምናምን ይለኛል፣ እየመጣ ሁሌም ይለኛል ሁሌ በቃ እየመጣ ምናምን። ምንድን ነው ዛሬ ከመጣ ነገም ይመጣል። እረፍት እረፍት ሰዓት እኔ ስለማልወጣ አጠናለው እዛ ክላስ ውስጥ ነው እየመጣ ምናምን። እንትን ማለት በቃ መታይቶ ነው የሚለው። እና ልክ ሲመጣ ትንሱ ትንሱ ብሎ ሁሉም ተማሪ መጣልሽ ምናምን ይሉኛል ማለት ነው በቃ የሆነ ለመርኩት ማለት ነው ልጁ። እና አላወራሁም፣ አውራኝም። መጥቶ ብቻ አይቶኝ ነው የሚሄደው። ክላስ ውስጥ ተቀምጦ ሊሆን ይችላል። ምንም አይፈራም ተማሪን። እና የሆነ ሰዓት ቀረ። ከዛ ሲቀር በቃ እንደ ኔ በቃ ተጨነኩኝ። የት ሄዱ ነው? ምን ሆኖ ነው ምናምን ብዬ አስቦ አላውቀውም። ስሙን ራሱ አላውቀውም ነበር እና ከዛ ወይ ኔ የቴ ነው ምን ምን አጋጥሞት ነው ምናምን ቢ በቃ በጣም ተክዝ ነበር። ከዛ በኋላ ግን በቃ እየረሳሁት መጣሁ ማለት ኖርማሊ ከልጅነት ውጪ አሁን ኖርማሊ ምን አይነት ባህሪ ነው ያለሽ? አሁን ስስቲ ስለ ባህሪሽ ነገር። እኔ ያው ስለ ባህሪ እኔ እንዴ ነኝ ምናምን ተብሎ እኮ ብዙ አይወራም፣ ግን አንዳንድ ሰዎች እንደሚያወሩት ምናምን ማለት ሰዎች እንደሚነግሩኝ መጥፎ ጎኒንም ጥሩ ጎኒንም በጣም ነው የምጠይቀው። እኔ ይበው ባህሪ እና ላይክ በቃ እኔ እንጃ፣ ደስ ይለኛል ሰውን መጠየቅ፣ ከቀረብኩ በኋላ ማስተካከል ያለብኝ ምን አይነት ባህሪ፣ መጥፎ ባህሪ እስኪ ንገሩኝ ምናምን ብዬ፣ ከዛ ማታ ገብቼ ሪቪ አረጋለሁ። ስለ ባህሪ እና ያው ብዙዎችም በጣም ካይንድ ነሽ ይሉኛል። ካይንድ ማለት የሆነ ላሩሩ የዋህ እና በጣም በቃ ለሰዎች ብጨነቃለሁ፣ ሰው እኔ እሱን አውቀዋለሁ እሱ እንደውም እንደ ኔጌቲቭ ማለት ማልፈልገው ነገር ቢኖር እሱም ባህሪ ባቆሙ ደስ ይለኛል። ምክንያቱም አንዳንዴ ትጎዳለህ አይደለ? ለሰው ስታስብ እኔ ዛሬ በቃ እንታኮረፍከኝ ማለት ፊት ጥሩ ግንኙነት ኖሯል፣ የሆነ ቀን በቃ ፊት ከነሳኸኝ፣ በቃ አልተኛም ማታ፣ ስለ አንድ ሳስብ ነው ማለ በቃ ምንም፣ በጣም ነው የሚጨቀኝ እና ሰውን ማለት ሰው ላ ለማስከፋት በጣም እንትንምል አይነት ሲሆነኝ ና ኢቭና ደግሞ ምራል ተጫዋች ነኝ። እሱን ባህሬን አውቀዋለሁ። ስለ ራስ ማውራት ይከብዳል ወይ ደግሞ ማለት ያው ከተቀራረበ ስለ እኔ በደንብ ታውቃለሽ ብዬሽ ምን አስደስትሻል? ከምን አንጻር? ከሁሉም ነገር አንጻር። መጽሐፍ ማንበብ በጣም ነው ሞልቶ ልብ ወለድ ምናምን ደስ ይለኛል። ወክ ማረግ በጣም ነው። ወጥቶ ማምሻ ማምሻ አሁን እኔ ብቻዬን ነው የምኖረው እና ሁሌ ማምሻ ማምሻ ለካስሮ ሲሆን ወጣ ማለት ምናምን ደስ ይለኛል። ወክ አድርጌ መመለስ ደስ ይለኛል። ሲቀያየርብኝ እውነት አልችልም አልኩ ዛሬ ጥሩ ባህሪ ያሳይተ ነገ ትንሽ የሆነ ፊት ከነሳኝ በቃ ቶሎ ነው የሚከፋኝ ምን ሆኖ ነው ምን አድርጌ ሆኖ ምናም ብዬ በጣም ነው የሚጨነቀው እና ይሄ ባህሪ ራሱን ባስተካክሎ በጣም ነው ደስ የሚለ ማለት ጥሩ አይደለም እኮ ያ ሰው በሌላ ነገር ተከፍቶ ሊሆን ይችላል ፊት የነሳኝ እንደዛ ብዬ ማሰብ አለብኝ ግን እኔ ያስቀየምኩት ያስከፈውት ይመስለኝና በጣም ነው የሚጨኝ ውሃው እንዲህ ሲንቀሳቀስ የፀሐይ ብርሃኑ ጣምጫምጫል እና ውድና የተከበራችሁ ቤተሰቦቻችን እስከዚህ እየሰማችሁትን ይመስላል። ሌላ ሌሎቹን ነገሮች ደግሞ ከዚህ በኋላ በሂደት እያወራን እየተጫወትን የምንቀጥል ይሆናል። እስከዚህ ሰዓት አብራችሁን ስለነበራችሁ ከልብ አመሰግናለሁ። ወዳችኋለሁ።